ስትልን የዕለቱን ሓሪ ዳሰሳ ይዘን ቀርበናል። ፕሬዚዳንት ትራምፕ ሶማሊያ አሜሪካውያንን በሚነቅፉ ንግግሮቻቸው ቀጥለዋል። በዚህም በሚኒሶታ የሚኖሩ ሶማሊያዊ አሜሪካውያን የፕሬዚዳንት ዶናልድ ትራምፕ ንግግርን ተከትሎ ስጋት ውስጥ ገብተዋል። በ14 ዓመታቸው አሜሪካ የገቡት ጀማል ኦስማን የሚኒያፖሊስ ከተማ ምክር ቤት አባል ሲሆኑ በሲቢኤስ ቴሌቪዥን ቀርበው ትራምፕ ሶማሊያውያንን በተመለከተ ስለሰነዘሩት ክስና ወቀሳ የተጠየቁት ጀማል፣ ማህበረሰባችን ተበሳጭቷል። ሰዎች ወንጀል ቢሰሩም ለግለሰቦች ጥፋት አጠቃላይ ማህበረሰቡ መወቀስ የለበትም። እኔ የሚመስሉ ሰዎች አሁን ላይ በፍርሃት ተሸብበዋል ሲሉ ተደምጠዋል። አሁን ላይ በአሜሪካ የሚኖሩ ሶማሌ አሜሪካውያን እውነት ይህ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢሚግሬሽንና በስደተኞች ዙሪያ ያላቸው አቋም አዲስ አይደለም። ሆኖም ከሰሞኑ በአደባባይ የተናገሩት ንግግር በተለይም በሚኒሶታ ለሚገኙ ሶማሊያውያን ስደተኞች ከፍተኛ ስጋት፣ ጭንቀትና ማህበራዊ ቀውስ ፈጥሯል። ነገሩ የጀመረው ትራምፕ በካቢኔ ስብሰባቸው ወቅት የሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በግልጽ መናገራቸውን ተከትሎ ነው። ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው በማለት ተናግረዋል። እንዲሁም እውነቱን ለመ ገር በሀገራችን እንዲኖሩ አልፈልግም በማለት ያለ ይሉኝታና በጭካኔ ተናግረዋል። ወደ አገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች የሚለው ንግግራቸው በብዙዎች ዘንድ የጥላቻ ንግግር ተብሎ ተወቅሷል። ፕሬዚዳንቱ በዚሁ የካቢኔ ስብሰባቸው ላይ በሚኒሶታ የሚገኙትን የሶማሌ አሜሪካውያን ኮንግረስ አባል ኢልሃን ኦማርን በስም ጠቅሰው ወርፈዋቸዋል። ኢልሃን ኦማርን ሁሉንም ሰው ትጠላለችና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋቸዋል። ኢልሃን ኦማር በማህበራዊ መገናኛ ላይ ወዲያውኑ ምላሽ ሰጥተዋል። በእኔ ላይ ያለው አባዜ አስፈሪ ነው ብለው ትራምፕ በጣም የሚያስፈልጋቸውን እርዳታ እንደሚያገኙ ተስፋ አደርጋለሁ በማለት መልሰዋል። የዶናልድ ትራምፕ ንግግር ትልቁን የሶማሌ ማህበረሰብ የያዘችውን የሚኒሶታ ግዛትን ትኩረት ያደረገ ነው። ምክንያቱም ሚኒያፖሊስና ሴንት ፖል በዓለም ላይ ካሉት ትልልቅ የሶማሌ ማህበረሰቦች መገኛ በመሆናቸው ነው። ወደ 80 ሺህ የሚጠጉ ትውልደ ሶማሊያውያንና የሶማሊያ ዜግነት ያላቸው ሰዎች በዚችው የአሜሪካ ግዛት ይኖራሉ። ይህ መግለጫ የወጣው የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ ዘመቻ እያቀዱ ነው የሚል ወሬ በስፋት በተሰራጨበት ወቅት በመሆኑ የሚኒሶታ ባለስልጣናት ይህ እቅድ ከምስራቅ አፍሪካ የመጡ የአሜሪካ ዜጎችን ያለአግባብ ጠራርጎ ሊያስወጣ ይችላል በማለት አውግዘውታል። የሚኒያፖሊስ ከንቲባ ጃኮብ ፍሬ ይህን ኦፕሬሽን የፍትህ ሂደትን ይጥሳል ሲሉ ተችተዋል። የኢሚግሬሽንና ከስተምስ ኢንፎርስመንት በትራምፕ አስተዳደር በህጋዊ ያልሆኑ ስደተኞች ላይ ዘመቻ እንዲያደርግ መመሪያ እንደተሰጠው ምንጮች አመልክተዋል። ዘመቻው በሚኒሶ ታ በመቶዎች የሚቆጠሩ ሰዎችን ዒላማ ያደርጋል ተብሎ ይጠበቃል። ከዚሁ ጋር በተያያዘ የአገር ውስጥ ደህንነት መምሪያ ቃል አቀባይ ግን ማንኛውም ሰው በዘር ላይ ተመስርቶ ዒላማ ይደረጋል የሚለውን ክደዋል። እንደሳቸው ገለጻ ዒላማ የሚደረገው በህገ ወጥ መንገድ በአገሪቱ ውስጥ በመሆናቸው እንጂ ዘራቸው ወይም ጎሳቸው አይደለም ብለዋል። የዶናልድ ትራምፕ አስተዳደር የስደተኞች ፖሊሲ ከምርጫ ዘመቻ ዋና ዋና ጉዳዮች አንዱ ነበር። በተለይም ዳግም ስልጣን ሲይዙ በጥር 2025 ማለት ነው፣ በመጀመሪያዎቹ ቀናት ውስጥ ህገ ወጥ ስደተኞችን በስፋት የማባረር ተግባር እንደሚጀምሩ የቅርብ አማካሪዎቻቸው ተናግረዋል። ትራምፕ በአገሪቱ ውስጥ ያሉ ሁሉንም ሰነድ አልባ ስደተኞች የማባረር እቅድ እንዳላቸውም ደጋግመው ታውቀዋል በ2025 የስልጣን ዘመናቸው በሚኒሶታ ባለው የሶማሌ ማህበረሰብ ላይ ብቻ ሳይሆን በመላው አሜሪካ ባሉ ሕገወጥ ስደተኞች ላይ ሰፊ የማፈናቀል እርምጃ እንደሚወስዱም ይጠበቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደመጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው ሲሉ መደመጣቸው ብዙዎችን አስደንግጧል። እውነቱን ለመናገር በአገራችን እንዲኖሩ አልፈልግም። ወደ አገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ሄዳለች አገር ለመባል በማትበቃው ሶማሊያ ምንም የላቸውም እርስ በእርሳቸው እየተገዳደሉ ይኖራሉ ምንም መዋቅር የለም ብለዋል በአሜሪካ የስደተኞች መብት ተሟጋቾችንና የሶማሌ ማህበረሰብ አባላትን አስቆጥቷል የፕሬዚዳንቱ ንግግር ከዚህም ባሻገር ይህ ሁኔታ ለወደፊት ፖሊሲዎችና ተቃውሞዎች ምን አይነት አንድምታ እንደሚኖረው ብዙዎችን እያነጋገረ ነው እንደ ሶማሊያ ላሉ ሀገራትም አስፈሪ ምልክት ሆኖም እየተቆጠረ ነው። በእርግጥ የኢሚግሬሽን ባለስልጣናትና በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ትራምፕ ይህን የሚያንኳስስ አስተያየት ሰጥተዋል። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። የአገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽንና ከስተምስ ኢንፎርስመንት በትራምፕ አስተዳደር በመን ከስንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንደሚያደርግ መመሪያ ተሰጥቶታል፣ ሲሉ እቅዱን የሚያውቁ ሰው ባሳለፍነው ማክሰኞ ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ተናግረዋል። የዜና ከተሰማ በኋላ ትዊን ሲቲስ የሚባሉት ሚኒያፖሊስና ሴንት ፖል የተባሉት በዓለም ላይ ካሉት ትላልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሶማሌዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ ዘገበው ዘኒውዮርክ ታይምስ ነው። ስለታቀ የተፈቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። አንዳንድ ሰው የመስሪያ ቤቱ ኢላማ የሚያደርገው ዘራቸው ወይም ጎዛቸው ሳይሆን በህገወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬ በሀገር ውስጥ ደህንነት መስሪያ ቤቱ የሚፈጸመው ኦፕሬሽን የፍትህ ሂደትን ይጥሳል ብለዋል። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚያደርገውን ዘመቻ አጠናክሮታል። በአፍጋኒስታናዊ ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቷ አንድሪው ወልፍስን ሲሆኑ ሳራ ህይወቷ ሲያልፍ፣ አንድሪው ደግሞ ከባድ ጉዳት ደርሶባታል። ባለፈው ሳምንት ትራምፕ በማኅበራዊ መገናኛ ላይ በሚኒሶታ ለሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃን ለማቆም ማቀዳቸው ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ ሀገሮች ለመጡ ስደተኞች የሚደረግ ነው። ትራምፕ በሚኒሶታ የሶማሊያ ማህበረሰብን ዒላማ ያደረገው ንግግራቸው በዘር ወይም በብሔር ላይ ያነጣጠረ ሲሆን ከመደበኛ የኢሚግሬሽን ፖሊሲ ትችት አልፎ ማህበረሰቡን አገሪቱን በማጥፋት ወንጅሏል። የስደተኛና እስላማዊ ጠልነት ጋር ያገናኙት ተንታኞችም በርካቶች ናቸው። ሚኒሶታ የሚገኘው የሶማሊያ ማህበረሰብ በአሜሪካ ውስጥ ካሉት ትላልቅ ማህበረሰቦች አንዱ ሲሆን ትራምፕ ይህን ማህበረሰብ በክፉ ማንሳት የፈለጉት የኢሚግሬሽን አረዳዳቸውን የሚደግፉላቸው አካላት ይበልጥ ለመማረክ ታስቦ የተደረገ የፖለቲካ ስሌት ሲሉም በአልጀዚራ የቀረቡ አንድ ሶማሌ አሜሪካዊ የህግ አዋቂ ተናግረዋል። አሜሪካን እያጠፉ ነው የሚለው ክስ እጅግ ከባድና አደገኛ ነው ሲሉም አክለዋል። ይህ ቋንቋ ስደተኞችን እንደ ችግር ፈጣሪ ብቻ ሳይሆን እንደ አገር አጥፊ ኃይል አድርጎ የሚያስቀምጥ ሲሆን ለስደተኞች ጥላቻና የዘር መድሎ ሊያባብስ ይችላልም ብለዋል። ይህ የትራምፕ አስተያየት ከምርጫ በፊትም ሆነ ከምርጫ በኋላ በተደጋጋሚ ሲጠቀሙበት የነበረውን አሜሪካን እናስቀድማለን የሚለውን ብሔርተኛ አቋምን የሚያጠናክር ነው። ይህ ንግግር የትራምፕን የኢሚግሬሽን አቋም ደጋፊዎችን ያጠናክራል። ትራምፕ ችግሮችን ለስደተኞች በማላበስ የደጋፊዎቻቸውን ስሜት ለመቀስቀስ ይሞክራሉም ተብሏል። ዴሞክራቶችና የሰብአዊ መብት ተሟጋቾች ይህን ንግግር ዘረኛና አድሏዊ በማለት አጥብቀው ይቃወሙታል። ንግግሩ የአሜሪካን የአንድነት እሴቶችን የሚጻረር እንደሆነም ይከራከራሉ። በሚኒሶታ የሚኖሩት የኮንግረስ አባል ኢልሃን ኦማር በትራምፕ ትችት ውስጥ በተደጋጋሚ ዒላማ መሆናቸው ንግግሩ የግልና የፖለቲካ ጠብ እንደያዘ ያሳያል። ይህ የትራምፕ ንግግር በድንገት የመጣ አይደለም። ይልቁንም ትራምፕ ከዚህ ቀደምም በአንዳንድ ሀገራት ዙሪያ በተመሳሳይ የዘር ቃላት ተጠቅሞ ነበር። ትራምፕ ሁልጊዜ ኢሚግሬሽንን ከአደጋ ደህንነት ስጋቶች ጋር በማያያዝ ያቀርባሉ። በሶማሊያውያን ላይ ያነጣጠረው ትችትም የጸረ ሽብር ትረካዎችን በመጠቀም የሶማሌ ማህበረሰብን በጥርጣሬ ለመመልከት እንደ ማመላከቻ ሊያገለግል ይችላል። የሶማሌ ማህበረሰብ በሚሶታ የራሱን ኢኮኖሚያዊና ማህበራዊ አስተዋጽኦ የሚያደርግ ነው። ነገር ግን ትራምፕ ይህን የጋራ ጥቅማጥቅም ከመመልከት ይልቅ ስደተኞችን በፖለቲካዊ ጥቅማጥቅም ላይ የሚውሉ የውጭ አካላት አድርገው ያቀርባሉ። የአልጀዚራ ዜና ርዕስ የሚያመለክተው ትራምፕ የኢሚግሬሽን ውጥረትን ወደ ብሔር ተኮር ጥላቻ ለመቀየር የሚያደርጉት ጥረት ነው። አሜሪካን እያጠፉ ነው የሚለው ኃይለኛ ክስ ለፖለቲካዊ ፍጆታ ሲባል የተመረጠ ቋንቋ ሲሆን፣ በሚኒሶታ ያሉ የሶማሌ ማህበረሰብ አባላት በራሳቸው ሀገር ውስጥ የመገለልና የጥቃት ሰለባ እንዲሆኑ የሚያደርግ አደገኛ መልእክት ነው ብሏል ዘገባው። የዩኤስ ፖሊሲ በሶማሊያ ውስጥ ዋነኛ ትኩረት በአልሻባብ ላይ የሚደረገው የጸረ ሽብርተኝነት ዘመቻ ነው። ትራምፕ የሶማሊያ ስደተኞችን መተቸታቸው የጸረ ሽብርተኝነት ንግግር ከስደት ጉዳይ ጋር ለማገናኘት የሚደረግ ሙከራ ሆኖ ሊታይ ይችላል። የአሜሪካ አስተዳደሮች በሞቃዲሾ የሚገኘው የሶማሊያ ፌዴራል መንግስት ደካማ በመሆኑና በአልሻባብ ላይ በሚደረገው ውጊያ በሚያሳየው ቀርፋፋ እድገት ቅር ተሰኝተዋል። ይህ ቅሬታ ከሶማሊያ ጋር ያለውን አጠቃላይ ግንኙነት ሊነካ ይችላል። ትራምፕ ሶማሊያውያንን በአሜሪካ ማህበራዊ ዋስትና ላይ ጥገኛ ናቸው ሲሉ ያቀረቡት ክስ አሜሪካ ለሶማሊያ የምትሰጠውን እርዳታና ኢንቨስትመንት መፈተሽ እንደሚቻል ከሚጠቁሙ ሰፋፊ አመላካቾች ጋር ሊያያዝ ይችላል። ሶማሊያ በአፍሪካ ቀንድ የምትገኝ ሲሆን በዩኤስ ፖሊሲ በአካባቢው ያለውን አለመረጋጋት በተለይም በአልሻባብ ምክንያት ለመቆጣጠር ይፈልጋል። ዲያስፖራን መቃወም የደህንነት ስጋትን ከግምት ውስጥ ያስገባ የሰፋ የክልል ፖሊሲ አካል ሆኖ ሊታይ ይችላል። ዩናይትድ ስቴትስ በአፍሪካ ቀንድ ውስጥ የቻይናንና ሌሎች ተፎካካሪዎችን ተጽዕኖ ለመከላከል ትፈልጋለች። ለራስ ገዟ ሶማሌላንድ ትኩረት መስጠት የዩኤስ ስትራቴጂያዊ ፍላጎት ለማጠናከር ከዚህ አጠቃላይ ጥረት ጋር ሊያያዝ ይችላል። ከራስ ገዟ ሶማሌላንድ ጋር ያለው ግንኙነት የትራምፕ አዲሱን የምስራቅ አፍሪካ ፖለቲካ ሆኖ በሶማሊያውያን ላይ ያላቸው ፖለቲካዊ እይታ ከቀደሙት የአሜሪካ ፖሊሲዎች ጋር የሚጣረስ መሆኑ ብዙዎች ይስማ ይሰማም አሉ። ዩናይትድ ስቴትስ በነባሩ ወይም በተለመደው መንገድ አንድ ሶማሊያ የሚለውን ፖሊሲ በመደገፍ የሶማሊያ ሉዓላዊነትና የግዛት አንድነት እንዲጠበቅ ስትደግፍ ቆይታለች። ይሁን እንጂ በትራምፕ አስተዳደር ውስጥ የሶማሌላንድ ነጻነት የመቀበል ሀሳብ ከጊዜ ወደ ጊዜ እየጨመረ መጥቷል። ሶማሌላንድ የተረጋጋ አስተዳደርና ስትራቴጂያዊ የባህር ዳርቻ በቀይ ባህር አቅራቢያ ስላላት፣ በአንዳንድ የዩኤስ ባለሥልጣናት ሶማሊያ የጸረ ሽብርተኝነት አጋር በመሆን ደካማ አፈጻጸም ስላሳየች ሶማሌላንድን እንደ ጠንካራ ጋር ሊያዩ ይችላሉ ተብሎ እየተጠበቀ ነው። ትራምፕ በሞቃዲሾ ላይ ያላቸው ጥላቻ ሶማሊላንድን እውቅና በመስጠት አሜሪካ የራሷን የውጭ ፖሊሲ ቅድሚያዎች ለመስጠት እንደምትችል ለመጠቆም የሚደረግ ሙከራ ተደርጎ ሊተረጎም ይችላል። በአጭሩ ዶናልድ ትራምፕ በሶማሊያ ዜጎች ላይ የሰነዘሩት ንግግር ዋነኛ ትኩረቱ በአሜሪካ ውስጥ ያለው የስደት ፖለቲካና የውስጥ ክስ ቢሆንም ከዩኤስ የውጭ ፖሊሲ በሶማሊያ ላይ ካለው የረዥም ጊዜ ብስጭትና በአፍሪካ ቀንድ ውስጥ ካለው ስትራቴጂያዊ ለውጥ ፍላጎት ጋር የተዘዋዋሪ ግንኙነት እንዳለው ብዙ አብነቶች እየታዩ ነው። ይህ በእንዲህ እንዳለ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑ አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በአራት ወራት ጊዜ ውስጥ ለሁለተኛም ጊዜ ተካሂዷል። እየተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት አሜሪካና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤቱ መግለጫ አሳውቋል። በእርግጥ ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከአራት ወራት በፊት ባለፈው አመት ነሐሴ አጋማሽ ላይ ተመሳሳይ ውይይት አድርገው ነበር። በወቅቱ የሁለቱ አገራትና ቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ይህንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካ ፕሬዚዳንት የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ ጋር ተወያይተው ነበር። በወቅቱ አሜሪካ ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንዲሁም በሁለቱ አገራት መካከል ስለሚኖር የንግድ ዕድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበር። አሁን ላይ በተሰሙት ዜናዎች ደግሞ የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢሚግሬሽን ሕግ ማስከበር ላይ ያላቸውን ቁርጠኝነት ለማሳየት ኦፕሬሽን ካታሁላ ክራንች የተሰኘ መጠነ ሰፊ ዘመቻ በኒውኦርሊንስ እና በሚኒያፖሊስ መጀመሩን አስታውቋል። የሀገር ውስጥ ደህንነት መምሪያ እንደገለጸው ዋናው ኢላማቸው በአካባቢው መጠለያ ከተማ ፖሊሲዎች ምክንያት ከእስር የተለቀቁና እንደ ቤት ሰብሮ መግባት፣ በትጥቅ የታገዘ ዘረፋና አስገድዶ መድፈር ባሉ ከባድ ወንጀሎች የተጠረጠሩ ወንጀለኛ የውጭ ዜጎች ናቸው። ይህ የፌዴራል ጣልቃ ገብነት የተጀመረው ትራምፕ የብሔራዊ ዘብ ጦርን ወደ ሉዊዚኒያ ለመላክ ማቀዳቸውን ካስታወቁ በኋላ ሲሆን ይህም በስደተኛ ማህበረሰቦች ላይ ያለውን ጫና ይጨምራል። ዴሞክራቶች በሚመሯት ኒው ኦርሊንስ ከተማ የፌዴራል ጣልቃ ገብነት አስፈላጊነት ላይ ጥያቄዎች ቢነሱም የከተማዋ የወንጀል መጠን በታሪክ ዝቅተኛ ደረጃ ላይ ይገኛል ይገኛል የተባለ ሲሆን የሉዊዚኒያ ሪፐብሊካን አስተዳደር ጄፍ ላንድሪ ግን የፌዴራሉን መንግስት ድጋፍ በደስታ ተቀብሏል። የፌዴራሉ ምርመራ ቢሮ ኤፍቢአይ የኢሚግሬሽን ወኪሎችን ለመጠበቅና የህግ ማስከበር ስራን ለማስተጓጎል የሚደረጉ ሙከራዎችን ለመከላከል ከግዛቲቱ ፖሊስ ጋር በጋራ እንደሚሰራ አስጠንቅቋል። በዚህ ዘመቻ በህጋዊ መንገድ የሚንቀሳቀሱ ስደተኞች ላይ ጥቃት ሊደርስ ይችላል በሚል ፍራቻ የከተማ ነዋሪዎችና መሪዎች ተቃውሟቸውን አሰምተዋል። በተለይም በሚኒያፖሊስ የሚኖረው ሰፊው የሶማሌ ማህበረሰብ ፍርሃት ውስጥ ገብቷል። የሆንዱራስ ስደተኛ ለቴሌሙንዶ እንደተናገረው በመንገድ ላይ እያዛለው በሚል ፍራቻ ወደ ስራ መሄድ እንዳቆመ ገልጿል። ዘመቻው በወንጀለኞች ላይ ያነጣጠረ ቢሆንም የዘር መገለልና አድሏዊነት ሰለባ ሊሆኑ እንደሚችሉ የሚያሰጋቸው ብዙ ስደተኞች ከቤት በመቅረትና ስራ በማቆም ድንጋጤያቸውን ገልጸዋል። ይህም በከተሞቹ ኢኮኖሚ ላይ ተጽዕኖ ማድረጉ አይቀርም። የሶማሊያ ጠቅላይ ሚኒስትር በፕሬዝዳንት ትራምፕ ንግግር ላይ አስተያየት ሰጥተዋል። በሞቃዲሾ ከተማ በተደረገ አንድ ስብሰባ ላይ የሶማሊያ ጠቅላይ ሚኒስትር ሀምዛ ባሪ በሰጡት ምላሽ ለትራምፕ መልስ ከመስጠትና ለንግግሩ ትርጉም ከመስጠት ይልቅ ጉዳዩን መርሳት ይቀላል ብሏል። ጨምረውም የአሜሪካ ፕሬዚዳንት ትራምፕ ዘለፋ ሲፈጽሙ ሶማሊያ የመጀመሪያው ሀገር አይደለችም ብለዋል። ከዚህ ቀደም ናይጄሪያና ደቡብ አፍሪካን ጨምሮ በርካታ አገራት ላይ ዘለፋ ሰንዝረዋል። ስለዚህም ለዚች ዘለፋቸው ያን ያህል ትኩረት አንሰጠውም ማለታቸውን ጋሮዌን ውስጥ ዘግቧል። የዛሬውን በዚያው አበቃን። ስላዳመጣችሁን እናመሰግናለን።